ሰላም ጤና ይስጥልን ውድ የቻላናችን ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ ትናንት ጥቅምት አስር ቀን 2018 ዓ ም ምሽት ላይ ከአዲግራት ደቡባዊ ምስራቅ 43 ኪሎ ሜትር የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምቷል ከምሽቱ አንድ ሰዓት ተኩል የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ ከተሰማባቸው አካባቢዎች አንዱ የትግራይ መዲና መቀሌ ስትሆን፣ ንዝረቱ በተለይም በፎቅ ወይም ሕንፃዎች ላይ አስፈሪ እንደነበር ተገልጿል። ከጥቅምት ሁለት ቀን 2018 ዓ ም ወዲህ ንዝረቱ ትግራይና አፋር በርካታ አካባቢዎች ጎልቶ የሚሰማ የተለየ ልኬት ያለው መሬት መንቀጥቀጥ እየተሰማ ነው። በተለይ ይሁድ ጥቅምት 2 2018 ዓ ም የተከሰተው በሬክተር ስኬል ም6 የተለካ መሬት መንቀጥቀጥ በአፋር ክልል የሰው ህይወት ቀጥፎ በርካታ ቤቶችን አፍርሶ ከ አርባ ሺህ በላይ ሰዎች ያለመጠለያ እንዲቀሩ አድርጓል። በተመሳሳይ በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያት ሆኗል። በሌላ ዜና እርቦናል፣ ጠምቶናል፣ የስምንት ወር ደሞዝ አልተከፈለንም፣ በመጠጥ ውሃም ችግር ላይ ወድቀናል። እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ በጣም ተቸግሯል ሲሉ ሰልፈኞች መልእክታቸው ነው አስተላለፈ የሀገር ሽማግሌዎች መጥተው ለሶ ሶስት ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችን ማስከፋት ስላልፈለግን እሺ ብለናቸዋል ብለዋል በአፋር ክልል የገዋኔ ወረዳ ዞን ሶስት ነዋሪዎች ከደሞወዝ ውስጥ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ በትናንትና ሁለት ጥቅምት አስር ሁለት ሺ አስራ ስምንት ዓመተ ምህረት ከጠዋቱ ሦስት ሰዓት አካባቢ ህዝባዊ የተቃውሞ ሰልፍ መንገድ በመዝጋት አካሂደዋል ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም እኛ የገዋኔ ነዋሪ እርቦናል ጠምቶናል ለወላጅ አልባ ህጻናት የስምንት ወር ደሞዝ ይሰጠን የሚሉና ሌሎች ድምጾችም ተሰምተዋል ነዋሪዎቹ በዝርዝር ምን አሉ የገዋኔ ወረዳ ሁሉም የመንግስት ሰራተኞች በሁለት ሺ አስራ 2017 የአምስት ወር ደሞዝ አልተከፈለንም 2018 ዓ.ም በጀት አመት ደግሞ የሐምሌ የነሐሴ እና የመስከረሞን አልተከፈለንም በአጠቃላይ የስምንት ወር ማለት ነው ይህ የሆነው በወረዳው የፋይናንስ ጽፈት ቤት ኃላፊ ነው ኃላፊው ወረዳው ላይ አይኖሩም አዲስ አበባና አዋሽ እንደሚኖር ነው የሰማነው ቢሮ ስኔድ አናገኛቸውም ችግሩ የማን እንደሆነ እንኳን ማወቅ አልቻልንም ክልሉ ራሱ ጥያቄያችን ሰምቷል በባለፈው አመት ሲከፍሉን የመቼ የመቼ ወር እንኳን እንደተከፈል አልነገሩንም አልፎ አልፎ ይከፍላሉ እኛን ይያ ዘናጉን ነው። በዘንድሮ አመት ችግሮች ይስተካከሉልን ብለን ስንጠይቅ ይሄው መስከረም አልቆ ጥቅምት ላይ ነን። እስካሁን ግን የተስተካከለ ነገር የለም። የውሃ መጠጥ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን። ነገር ግን የኛ የተለየ ነው። ይህን የውሃ ችግር ለመቅረፍ በ2012 ዓ ም ከወረዳዋ 30 ኪሎ ሜትር ርቀት ላይ የሚገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙ ሳይቆይ ተበላሽቷል። በዛም በኋላ ችግሩ ተባብሶ ቀጥሏል ብለዋል። አሁን ላይ አንዱን የሮቶ ውሃ ከ250 እስከ 350 ብር የገዛ ነው። ይህን ራሱ ለመግዛት እንኳ ደሞዛቸው እየተሰጠን አይደለም። የገዋኔ ነዋሪ እያየው ያለው ሰቆቃ በጣም ያሳዝናል ብለዋል። የወረዳዋ ነዋሪዎች አብዛኛዎቹ ወላጅ አልባ ሕጻናት ናቸው። እርዳታ ያገኙ በጣም ችግር ላይ ናቸው። ደሞዝ በአግባቡ ቢሰጥ ኖሮ በቤተሰቦቻቸው ጥሮታ ገንዘብ ይተዳደሩ ነበር። ይህ ግን አልሆነም ብለዋል። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህራሮች ስራ ለቀው ወጥተዋል። በዛው ሌሎለትም ከትምህርት ቤት ተማሪዎች ተመልሰዋል ብለዋል። መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜ አመራሮች ይቀያየራሉ፣ ህዝቡ ተቸግሯል ብለዋል። ይህን ተከትሎ በትናንትናው ዕለት የወረዳው ነዋሪዎች ሰላማዊ ሰልፍ ወጥተን ነበር። ሰልፍ የወጡት ወጣቶች በመሀል መንገድ ላይ እንጨት እሳት በመለኮስ ተቃውሟቸውን አሰምተዋል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበር። ሰልፍ ላይ እያለን የሀገር ሽማግሌዎች መጥተው ለሶስት ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችን ማስከፋት ስላልፈለግን እሺ ብለናቸዋል ነው ያሉት። አባቶች በሰዓቱ ያሉን መንገዱ መከፈቱ መኪና ይሂድ፣ ለእኛ ደግሞ የሶስት ቀን እድሜ ስጡን ችግርን ለመቅረፍ በዚህ ሶስት ቀን እኛ የወረዳውን አስተዳደርን ጠይቅ መፍትሄ ከሌለው ግን ለእናንተ እናሳውቃለን ነው ያሉት። እነሱን የላካቸው የወረዳው አስተዳደርም እንደሆነም ሰምተናል። ሰልፍ የወጣንበት ዋነኛ ምክንያት ለስምንት ዓመት ቃላቸውን የሰጡት በወረዳው የአመራርነት ኃላፊነት ላይ ቃላቸውን የሰጡት በወረዳው የአመራርነት የስራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላሉ እንደማይፈታ እና ፌደራል መንግስት የማህበረሰቦችን ተገንዝቦ መፍትሄ ቢሰጥ የተሻለ እንደሚሆን ተናግረዋል። በአንድ በኩል ጦርነት በሌላ በኩል ደግሞ ለ ለውጥን የምትማጸን ኢትዮጵያ ዛሬም አዲስ የሽግግር ዜና አሰምታለች። የኢትዮጵያ የትራንስፖርት እና ሎጂስቲክስ ዘርፍ ታሪካዊ ሊባል በሚችል አዲስ ምዕራፍ ሊሸጋገር መሆኑ ተበሰረ። በሀገሪቱ ለመጀመሪያ ጊዜ በፈሳሽ የተፈጥሮ ጋዝ እና በኤሌክትሪክ ኃይል የሚሰሩ ግዙፍ የከባድ መኪናዎች ዛሬ በይፋ ይመረቃሉ። ታሪኩ የሚጀምረው ከቅርብ ጊዜ ወዲህ ነው። የኢትዮጵያ መንግስት በሶማሌ ክልል የሚገኘውን የካሉብ የተፈጥሮ ጋዝ ክምችት ወደ ምርት ማስገባቱን ይፋ ሲያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ትልቅ ራዕይ አስቀምጠው ነበር ሀገሪቱ የገዛ የተፈጥሮ ጋዟን በመጠቀም የነዳጅ ጥገኝነትን የምትቀንስበትና ወደ አማራጭ ኃይል የምትሸጋገርባት አዲስ መንገድ እንደሚቀየስ፣ ለዚህም በፈሳሽ ተፈጥሮ ጋዝ የሚሰራ ተሽከርካሪዎች ከቀረጽ ነጻ እንዲገቡ እንደሚደረግ አልገብተው ነበር። ያ ራዕይ አሁን እውን የሚሆንበት ቀን ደርሷል። የትብብሩ አዲስ ፍሬ ከቻይና ቀዳሚ የከባድ መኪና አምራች አንዱ የሆነው ግዙፍ የሻክማን ኩባንያ ብቸኛ የኢትዮጵያ ወኪል የሆነው ቢአይካ ግሩፕ ይህንን ሀገራዊ ራዕይ ለማሳካት የመጀመሪያው እርምጃ ወስዷል። በኤካ ግሩፕ ከዚህ ቀደም የሻክማን የተለያዩ የደረቅና ፈሳሽ ጭነት መኪናዎች በማስመጣት የሚታወቅ ሲሆን አሁን ደግሞ ግንኙነትን አንድ ደረጃ ከፍ በማድረግ በኢትዮጵያ ውስጥ የሻክማን መኪኖች የሚገጣጠም ፋብሪካ በማጠናቀቅ ላይ ይገኛል። ይህ ትብብር አዲስ ፍሬ በማፍራት ዛሬ ጥቅምት 11 ቀን 2018 ዓመተ ምህረት ከጠዋቱ 3 ሰዓት ጀምሮ በሸራተን አዲስ ሆቴል በሚካሄደው ድማቅ ስነስርዓት ላይ ዘመኑን የዋጁት ኤክስ 3000 ኤክስ 5000 እና ኤክስ 6000 ሞዴል የሻክማን መኪኖች አስተዋውቃል እነዚህን መኪኖች ኢትዮጵያ በጉጉት የምትጠብቃቸውን የኃይል ሽግግር እውን የሚያደርጉ በፈሳሽ ተፍሮ ጋዝ እና በኤሌክትሪክ የሚሰሩ ናቸው ተብሏል ይህን ምክንያት በማድረግ ከፍተኛ የልዑካን ቡድን አዲስ አበባ ገብተዋል የዝግጅቱን ታላቅነትና የትብብሩን ጥልቀት በሚያሳይ መልኩ ከሰላሳ በላይ የሚሆነ የቻይና የሻንሽን ግዛት ከፍተኛ የመንግስት ባለስልጣናትና የሻክማን ኩባንያ ዋና ስራ አስፈጻሚዎች አካታታይ ልዑክ ቡድን አዲስ አበባ ገብቷል። የልዑካን ቡድኑ ዛሬ በቢኤካ ግሩፕ ዋና መስሪያ ቤት በመገኘት ጉብኝት ያደረገ ሲሆን ከምርቃት ስነስርአቱ ባሻገር ሁለቱም ኩባንያዎችና በሻንሽን ግዛት መካከል ሊኖር ስለሚችል ሰፊ የንግድና ኢንቨስትመንት በር ውይይት ተደርጓል። ይህ ክስተት የመኪና ምርቃት ብቻ ሳይሆን ኢትዮጵያ ከፍተኛ የሆነ የኃይል ሽግግር የምታደርግበት ቁልፍ ጅማራው ተደርጎ ተወስዷል። በሚቀጥሉት ጥቂት ጊዜያት በኢትዮጵያ መንገዶች ላይ በታዳሽና በአማራጭ ኃይል የሚንቀሳቀሱ ከባድ ተሽከርካሪዎችን ማየት የሩቅ ህልም ሳይሆን የቅርብ እውነታ እንደሚሆን ይጠበቃል።